ሀገራቸውን በጀግንነትና በታማኝነት ለማገልገል መዘጋጀታቸውን በምዕራብ ጎጃም ዞን ከተለያዩ ወረዳዎች የተውጣጡ ምልምል የመከላከያ ሰራዊት አባላት ተናገሩ። ከዞኑ ከሁሉም ወረዳዎች የተመለመሉ የመከላከያ ሰራዊት አባላት ወደ ማሰልጠኛ ማዕከል ሽኝት ተደርጎላቸዋል። ተጨማሪውን ከንጉስ ስንታየው እንከታተል። የተስተዋሉ ያሉ የጸጥታ ችግሮችን ለመፍታት የበኩላቸውን ለመወጣት መዘጋጀታቸውን በምዕራብ ጎጃም ዞን ከተለያዩ ወረዳዎች የመጡ ምልምል የመከላከያ አባላት ተናግረዋል። በዞኑ ከሁሉም ወረዳዎች የተመለመሉ የመከላከያ ሰራዊት አባላት፣ የክልል የዞን አመራሮችና የመከላከያ ሰራዊት አዛዦች በተገኙበት ወደ ማሰልጠኛ ማዕከል ሽኝት ተደርጎላቸዋል። በሽኝቱ ላይ የተገኙት የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማተነ በአካባቢው የተሳሳተ ሀሳቤ በመያዝ ፕሮፖጋንዳ የሚነዙ አካላትን ወደ ጎን በመተው የመከላከያ ሰራዊት አባል መሆን የሀገርን ሉዓላዊነት ማስጠበቅ ስለሆነ አገራቸውን በጀግንነትና በታማኝነት ማገልገል አለባቸው ብለዋል። ከቅርብ ጊዜ ወዲህ በተሳሳተ ቅስቀሳ በመከላከያ ሰራዊታችን ላይ ከፍተኛ የሆነ ዘመቻ ተዘምቶ የነበረ ቢሆንም በዚህ አንድ አመት ውስጥ ይሄ ሁሉ ነገር አልፎ ዛሬ እናንተን የመሰሉ ወጣቶች በመከላከያ ሰራዊታችን ለመቀላቀል በወኔና በሞራል ማንም ሳያስገድዳችሁ ወደዚህ ስለመጣችሁ በዚህ ስለ ምግባር ታነጻችሁ ስትሄዱ አገርን የምትገነቡ፣ አገርን የምታጸኑ ትሆናላችሁ ማለት ነው። ከውስጥና ከውጭ ባንዳዎች ሀገርን ለማፍረስ ሙከራ እያደረጉ ባሉበት ፈታኝ ወቅት ክቡር የሆነውን የመከላከያ ሰራዊት አባል ለመሆን መዘጋጀታቸው ምስጋና ይገባቸዋል ያሉት ደግሞ በመከላከያ ሰራዊት ስድስተኛ እዝ የ602ኛ ኮር አዛዥ ብርጋዴር ጀነራል ሶፊያን መሐመድ፣ የሀገርን ሉዓላዊነትና የህዝቦችን አንድነት እንዲያስጠብቁ አሳስበዋል። እኛ ኢትዮጵያውያን ባንድ ስቶች አይደለንም ከባንዳ ጎንም አንሰለፍም ብላችሁ ለእናት ሀገራችሁ የልጅነት እድሜያችሁን ሰጥታችሁ ለሀገራችሁ ክብር ሰጥታችሁ መስዋዕትነትም ጭምር ለመሆን ስለመጣችሁ በድጋሚ ለራሳችሁ ሞቅ ያለ ሞራል። ውትድርና ለእናት ሀገር ለምትወደው ህዝብና መንግስት ብሎም ለቤተሰቦችም ጭምር በቁርጠኝነት ለማገልገል የሚትሰለፊበት ነው። ስለመረጥክ መርጣችሁ ደግሞ የኢፌዴሪ መከላከያ ሰራዊት አባል መሆን አለብን ብላችሁ በዚህ ፈታኝ ጊዜ ውስጥ ይህንን ተቋም ስለመረጣችሁ ከልብ ያመሰግናችኋል። ያለምንም ጎትጓች ወደ አባልነት መቀላቀላቸውን የገለጹት የገለጹት ምልምል የመከላከያ አባላቱ ስልጠናቸውን በአግባቡ በመውሰድ ህዝብንና መንግስትን በታማኝነትና በቁርጠኝነት ለማገልገል መዘጋጀታቸውን ተናግረዋል። ሀገር ቢጠበቅ እናት ሀገራችን ብትኖር ነው እህት ወንድም፣ ሁሉም ህብረተሰቡ በሙሉ ምንትን መጠበቅም እንትን ማለት ያለበት እና እኔ በጣም ስሜቴ ነው ከምንም በላይ ነገም ዛሬም እጄን ወደፊት እንጂ ወደ ኋላ አልልም። ሁለንተናዋን ሰላም አድርገን ካለው ከወገኔ ጋር ከጓደኞቹ ጋር አጠቃላይ ወደ አምስት ነው የመጣ አሁን ከኛ ላይ ሀገራችን ሰላም ለማድረግ ነው ወደዚህ ክልል የመጣው እና እስካሁን ባለውበት ስሜት በጣም ደስተኛ ነው። አባላቱ የዞኑ አስተዳደርና ህብረተሰቡ ላደረገላቸው የሽኝት መርሃ ግብር ምስጋና አቅርበዋል።